አህለን ወሳህለን እንኳን ደህና መጣችሁ። ዛሬ አንድ ያስደሰተኝ ኮሜንት አለእና በሱ ላይ እኔም ኮሜንት ላድርግ ብዬ ነው። ሌላኛው ደግሞ አረብኛ መማር አልቻልኩም ላለ ሰው ማንኛውንም ቋንቋ ለመማር የሚረዱ ነጥቦችን አሰባስቤ ያቀረብኩት ጥናት ነው። ለጠያቂው ብቻ ሳይሆን ለሌሎቻችሁም ይጠቅማል። ላለሁ ውዴ በምን ቃል እንደምገልጽልሽ እንደምገልጽሽ አላውቅም፣ ብቻ ፈጣሪ ጠብቅሽ። የኔን መብራት እንዳበራሽው የምታስቢውን ሁሉ ያሳካልሽ። ይህንን ኮሜንት ሳነብ በጣም ነው ደስ ያለኝ። በጣምም ስሜታዊ ሆንኩኝ። አሚን አሚን። በጣም ነው የማመሰግነው። ሁላችሁም መብራታችሁ በርቶ ብርሃናችሁ ደምቆ እንዳይ እመኛለሁ። ፈጣሪ በያላችሁበት ይጠብቃችሁ፣ የሚያስፈልጋችሁን ሁሉ ነገር ያሟላላችሁ። የእኔ ውድ ተባረኪ። በጣም ምርጥ ከሚባሉት ሰዎች አንደኛዋ ነሽ። ግን እኔ ደነዘዝኩ መሰለኝ፣ ምንም ሊገባኝ አልቻለም። ምን አባቴ ልሁ ነው። ቋንቋ ለመማር የምንፈልገው ለምንድን ነው? ለስራ ሊሆን ይችላል፣ ከሰዎች ጋራ ለመግባባት ሊሆን ይችላል፣ ስናወራ በራሳችን ለመተማመን እንዲኖረን ብለን ሊሆን ይችላል። ለዚህም ይሁን ለዛ ቋንቋውን በደንብ ስንናገር ደግሞ ምናልባት ሌሎች የምናደርጋቸው ነገሮች ሊፈጠሩ እና ልናገኛቸው እንችላለን። ለምሳሌ በዛ ቋንቋ ቢዝነስ ለማድረግ መጽሐፍት ለመጻፍ ለመተርጎም፣ የተለያዩ ነገሮች አሉ። ያም ሆነ ይህ ለምንም ይሆን ለምን ከዚህ ቀጥሎ ያሉትን መመሪያዎች መጠቀም ይቻላል። ቋንቋ ለመማር ማንኛውንም ቋንቋ፣ አንደኛ አንድ ቃል እንኳን ቢሆን በአንድ ቀን ማጥናት። ከዛም ላይ ማጥናት ከቻላችሁ ጥሩ ነው። ነገር ግን አንድ ቃል በአንድ ቀን ብታጠኑ እንኳን በጣም ይጠቅማችኋል። ጉግልን ታውቃላችሁ አይደለ? እሳቸውን ጠይቋቸው። አቶ ጉግል፣ ለመሆኑ አንድ ሰው ቋንቋን ለመናገር ምን ያህል ቃላቶች መሰብሰብ ያስፈልገዋል ብዬ ስላቸው ጊዜ እሳቸው ደግሞ አሉኝ ከ500 እስከ 800 ቃላት ያስፈልጋል ብለው መለሱልኝ። እነዚህ ቃላቶች ራሳችንን ለማስተዋወቅ፣ ምግብ ለማዘዝ፣ ቀላል የሆኑ ጥያቄዎችን ለመጠየቅና የቀን ተቀን በሆኑ ነገሮች ላይ እንድንወያይ ይረዱናል ብለዋል አቶ ጉግል። በየቀኑ አንድ ቃል ተማርን እንበል። አንድ ቃል መማር በአመቱ ውስጥ 365 ቃላቶች እንድንማር ይረዳናል። ይህም ማለት ቋንቋውን በደንብ መናገር ባንችልም ሰማኒያ በመቶ የሚሆነውን ልናውቀው ሊገባን ይችላል ማለት ነው። ሰማኒያ በመቶ እኮ በጣም በጣም ከፍ ያለ ቁጥር ነው። ደግሞ አንድ ቃል ስናጠና ሁለተኛውንም ቃል የማጥናት ፍላጎታችን ከፍ ይላል። እየተለማመደ ስንሄድ በአንድ ቃል ፈንታ ሁለትም ከዛም የበለጡት ቃላቶች ማጥናት እንችላለን። በአንድ አመት ውስጥ እንኳንና በአንድ አመት ውስጥ ጥላችኋለሁ፣ በወራትም ውስጥ አንድ እንቋንቋ መማር በደንብ ይቻላል። ግን እንደ ማንኛውም ነገር ጥረት ይፈልጋል። የምን ጀምረው በሰላምታ በቁጥሮች፣ በቀለሞች፣ በምግቦች አይነት ስሞች ቢሆን ጥሩ ነው። ምክንያቱም እነዚህን ቃላቶች ናቸው በአብዛኛው በየቀኑ የምንጠቀማቸው ። ጠዋት ስንገባ እንዴት አደራችሁ፣ ማታ ስንለያይ ደህና ደሩ ማለት ደስ ያሰኛል። ለምሳሌ ኬፈክ ኬፈክ አንድ ቃል ነው፣ እንዴት ነህ ማለት ነው። ቢከም ቢከም ማለት በስንት ነው ማለት ነው። ይህም አንድ ቃል ነው። በዚህ አይነት እንግዲህ አንድ አንድያን ቃላቶችን በጭንቅላታችን ውስጥ እናጠራቅማለን። ከዛ ቀጥሎ እነዚህን ቃላቶች አንዱን ከአንዱ ጋራ በማዳበል አጫጭር አረፍተ ነገሮችን መስራት እንጀምራለን። ለምሳሌ ኬፍ ሓለክ ኬፍ ሓለክ ማለት እንዴት ነህ እንደምነህ ማለት ነው። ከም ኣስዕር ከም ኣስዕር ዋጋው ስንት ነው ማለት ነው። ፌን ኣልሕማም ፌን አልሐማም ሽንት ቤቱ የት ነው ማለት ነው። እና የመሳሰሉትን። ሌላው ደግሞ ስራዬ ብለን የምንኖርበትን አገር ፊልሞች፣ ዩቲዩብ ትምህርቶች ዘፈኖች እየፈለግን ቁጭ ብለን ማዳመጥ አለብን። ከነዛ የምናገኛቸውን ቃላቶች ደፍተር ላይ ማስፈር፣ ድምጻችንን ከፍ አድርገን ቃላቶችን እየደጋገምን ማለትና መጥራት፣ የፊደሎቹን ትክክለኛ አጣጣል መሞከር። ሌላው ደግሞ ስህተቶችን ስንሰራ አንፍራ አንፈር፣ ስህተቶቻችን አስተማሪዎቻችን ናቸው። እንዲሁም ባገኘነው አጋጣሚ ሁሉ ከሰዎች ጋራ ለመነጋገር እንሞክር። ሰዎች ይስቁብናል ብለን ከመናገር አንቆጠብ። የሚስቁብን ሰዎች የእኛን ቋንቋ አያውቁም። ያው እኩል ነን ማለት ነው። ገባችሁ? ከጓደኞቻችን ጋራም እናውራ። አማርኛውም አማርኛውንም ሆነ ሌላም የምንናገረው የራሳችንን ቋንቋ ወደ ጎን አድርገን ከጓደኞቻችን ጋር ስንገናኝ በአረብኛው ዝም ብለን እየሰባበርን ማውራት ያ ልምምድ ይሆነናል። በተለይ ስናወራ እየተሳሳቀን እየተቀላለድን ስለሆነ የምናወራው ደስ እያለን እናወራለን ማለት ነው። ስራ በማይበዛብን ጊዜ ወይም ትንሽዬ አምስት ደቂቃም ቢሆን ጊዜ ስናገኝ በቀን ውስጥ ቃላቶችን እየሰበሰብን ቃላቶችን አንዱን ከአንዱ ጋር በማዛመድ በየጊዜው እንለማመድ። አንዴ በሳምንት ብዙ ነገር ከመማር ይልቅ በቀን አንድ ነገር መማር ይሻላል። ምክንያቱም አንጎላችን ሳይጨነቅ ትንሽ በትንሽ እያደረገ ቃላቶችን መያዝ ይጀምራል አይ እኔ ባለሁበት ሁኔታ መማር አልችልም አንበል ካሰብንበት ቆርጠን ከተነሳን እንኳን ቋንቋ የፈለገው ነገር ቢሆን መማር ወይም ማድረግ እንችላለን ቋንቋ መማር እኮ ቀላል ነገር ነው በተቻለ መጠን ቋንቋውን እንላበሰው ጥቅለል እንበልም ይህ እንዴት ነው የሚባለው ይህ ትርጉሙ ምንድን ነው እያልን ጭንቅላታችንን እናሰራው ይህንን ለማድረግ ትዕግስት ያስፈልጋል አውቃለሁ ስህተት ስንሰራ ከመናደድ ይልቅ ስህተቶች የእውቀታችን መቅሰሚያ የመጀመሪያ ደረጃ መሆናቸውን ተገንዝበን እንቀበላቸው። በየቀኑ ደግሞ እስኪ እስካሁን ምን ያህል ተማርኩ እያልን ራሳችንን እንፈትሸው። ነገር ግን በጭራሽ በጭራሽ፣ ደነዘዝኩ፣ አቃተኝ፣ እኔማ በቅቶልኛል አንበል። እንዲህ ካልንኮ እንኳንና ለንማሪ ቅንና አንሞክረውም ከነጭራሹ ምንድን ነው የሚባለው? እችላለሁ፣ አደርጋለሁ፣ እደርስበታለሁ እማራለሁ ነው የሚባለው። ስንፍና ደስ የሚል ነገር ነው። አቤት ደስ ማለቱ! ግን እንደምንም ብለን ራሳችንን እናበረታታ። እንዲህ ስንል እንዲህ ስንል አንድ ቀን ሳናውቀው የቋንቋው በር ወለል ብሎ ይከፈትልናል። በሕይወት እስካለን ድረስ ለራሳችን መጣር የራሳችን ጉዳይ ነው። ከኛ ሌላ ማንም ሰው ሊረዳን አይችልም። የፈለገ አስተማሪ ቢኖረን ራሳችን ለራሳችን ካልጣርን በስተቀር ማንም ሊረዳን አይችልም። እስካሁን የነገርኳችሁን አጠቃላይ ስብስብ ልስጣችሁ። አንደኛ በቀን አንድ ቃል መማር፣ ሁለተኛ ቃላቶችን በማዳበል አጫጭር አረፍተ ነገሮችን መፍጠር፣ ሶስተኛ የምንኖርበትን ሀገር ፊልሞች መከታተል፣ አራተኛ ዘፈኖቻቸውን መስማት፣ አምስተኛ ከነሱ የምንሰበስባቸውን ቃላቶች በደብተር ላይ አስፍረን ድምጻችንን ከፍ በማድረግ ቃላቶችን መደጋገም፣ ስድስተኛ በድፍረት ከሰዎች ጋር ማውራት፣ ሰባተኛ ዋናው ዋናው ነገር ነው፣ ራሳችንን መግፋት ማበረታታት አለብን። በተረፈ እንኳን ቋንቋ እና ሌላ ነገርም መማር ከፈለጋችሁ ልታደርጉት ትችላላችሁ። እና አይዟችሁ፣ በርቱ። ወዳችኋለሁ። ባይ ባይ።